ባባየን ትወጭዋለሽ ብለ እንዴት አድርገሽ? እስኪ ሳሚ እስኪ ነኝ ብቻ ከፈርገ እንግዲህ ስንተኛ ክፍል ነሽ? ሁለተኛ ክፍል ምን ዶክተር፣ ዶክተር፣ ዶክተር ሰባ ዶክተር ሰባህ ልዩ የጠቅላላ ሕክምና ማዕከል በኢትዮጵያ ብቸኛው። ኡስታዝ ኑሩ ለአንቺ ምንድን ነው? እንዴት ትገልጫለሽ? ባባዬን እንዴት ነው የምትገልጮ? አንቺ ባባዬን ስታስቢው እንዴት እንዴት አድርገሽ ነው የምትገልጮ? ባባዬን ቃላት አጠራታየ ከለሽ ለባባዬ ወደፊት ምን ማድረግ ትፈልጊያለሽ? አሁን ፍቃድ ያንቺ። ትልቅ ስትሆኚ ለባባዬ ምን ማድረግ ነው የምትፈልጊው? እሱ መረ እፈልጋለሁ። ከሱ መለየት አልፈልግም። ከቤተሰቦቴ እና በየቀኑ ማንተን ማትፈልጋለሁ። ማቀስ ከባባዬ መለየት አትፈልጊም? ከቤተሰቦቴ ከቤተሰቡ ከማማም ከወንድሞችም ለእነሱ ምን ማድረግ ትፈልግ? ቤት መግዛት፣ መኪና መግዛት ምን ማድረግ ነው የምትፈልጊው? ትልቅ አሁን ትሆኛለሽ። ያኔ የነገረኝ ነገር ካልሆነ በፈለጉት ሰፕራይዝ ማድረግ ፈልጋለሁ። ሳትነግሪው ተደብቀሽ። ስክሮል ዝም ብላህ አታድርገው። ላይክ አድርግ፣ ሼር አድርግ። ነቢዩ ስ ላ ምን ይላሉ ነው አዳል ዐለ አልኸይር ከፋዒለ መልካም ነገር እና መላካች የሆነ ሰው ልክ እንደ አድራጊው ነው። አስብ፣ አንድ ሰው ሐዲስ አዘጋጅቶ ቁርአን አዘጋጅቶ የሆነ መልካም ነገር ምናም በጣም የሆነ ቋሚ ብዙ ነገር ነበር። ገና ስራ አገኘው ብዬ በቃ ፈጣሪ መስገናውን መቋሚ ስራ አገኝቻለሁ። ሁሉም ነገር ያልፍልናል። ይሄ ነገር ላይ ገና እሷ እራሷ ደስተኛ ሳትሆን፣ አንድ ቀን ሳታርፍ፣ አንድ ቀን የሆነ ነገር ደስተኛ ሳትሆን፣ በጣም ይከብዳል በእውነት ለሰው ሀገር፣ ገና ትኩስ ትዳር። የመጀመሪያ ልጃችሁ ነው አለ። ኢትዮጵያ አለ የመጀመሪያ ሴት ልጅ አለች። አይምትም ረዚት ነው። በወሊድ ምክንያት ነው ወይስ ሌላ ህመም ነበረባት? ምንም ነገር አልነበረባትም። እየተጫወተ ምንም የዛ ቀን ራሱ ብዙ ነው። እግረ ቀጭኑ ከኢትዮጵያ የሚመጣው እህም ካባን ያፈርሳል ብሎ ተናግሯል። ካባውን ይፈርሳል ብሎ ያምናሉ። ይሄ ሀጅ የሚያደርጉት ካየው ቤቱን እሱን የሚያፈርሰው ከኢትዮጵያ የሚመጣ እግረ ቀጭን ነው ብሎ ነው የተናገራቸው። ስለዚህ ኢትዮጵያን በአይነ ቁራኛ እንዲመለከቱ ኢትዮጵያን እንዲጠሉ ኢትዮጵያኖች ናቸው መጥተው ካባን የሚያፈርሱ ብለው እንዲያስቡ ከኢትዮጵያ የሚመጣ ሰው ነው ካባን የሚያፈርሰው ብሎ ተናግሯል ማለት ነው። ለዚህ ነው የድሬዳዋው ከንቲባ የሆነ ሰዓት ላይ ከትግራይ የሚሄድ ነው እግረ ቀጭን ነቢይ የተናገረው ካባን የሚያፈርስ እነኚህ ከፍጥረታት ሁሉ መጥፎዎች ብሎ ትግራዮችን የተናገረው ከዛ አንጻር ነው የድሬዳው ከንቲባ ከትግራይ ሚሄድ ነው አለ አክቹዋሊ እንትኑ የሚለው አዲሱ የሚለው ከኢትዮጵያ ነው የሚለው ከትግራይ ቢል ግን ደወረስት ክሪቸር ብሎ ሚላቸው ከኢትዮጵያ ሄዶ ከአባን ያፈርሳል ስለዚህ ለኢትዮጵያ ምን አይነት አመለካከት ነው የሚኖራቸው ወዳጃችን ከዛ በኋላ እሱነን አናሳይ 29 ደሮ አራትንም መመልከት ትችላለህ ማለት ነው አንድ ልጨምርልህ ኢትዮጵያኖችም ምን ይላቸው ነበር መሰለ መሪ እንኳን ብትሆን ጥቁር ዘቢብ ጭንቅላት ብሎ ነበር ሚጠራህ ሳያል ቡካሪ 7142 ላይ ና ወይት አነስ ቢን ማሌክ አነስ ቢን ማሌክ እንደተረከው አላስ ሚሰንጃ ሰይድ ያላ መልእክተኛ እንደዚህ አለ ዩ ሹድ ሊስን ቱ ኤን ኦቤ ዩ ሩለር ኢቭን ኢፍ ሂ ዋዝ አን ኢትዮጵያን ብላክ ስሌቭ ሁዝ ሄድ ሉክስ ላይክ ራይዘን። መሪዎቻችሁም ማዳመጥ አለባችሁ ምንም እንኳን ከኢትዮጵያ የሆነ ጥቁር ጭንቅላቱ የዘቢብ ቢመስልም ይሄ ማለት ምን አይነት ኢምፕሊኬሽን እንዳለው ይገባሃል። አንባቢስ ከሆንክ ድረስ ማለት ነው። ይህንን ከነገርኩ ዘንዳ ነቢዩ ሊሞት አካባቢ ላይ ከኢትዮጵያ የመጡት እነኛ ሴቶች ስለ ማርያም፣ ቤተክርስቲያን ስለ ማርያም ፍቅር ሲያወሩ የነበሩት ነቢዩ ታሞ ሲማቅቅ ሊሞት አካባቢ ላይ የሆነ ነገር ተፈጠረ። በጣም ታሞ በነበረበት ሰዓት ላይ ኢብን ሂሻም በጻፈው መጽሐፍ ላይ ፔጅ 680 ላይ እንደዚህ ይላል። ደን ሂ ካም ዳውን እ ኢንተርዲዛውስ እንደ ሂዝቤን ኢንክሪዝድ አንትሊዮዝ ኤግዞስትድ ወደ ቤቱ ይገባል፣ በጣም ይታመማል፣ ህመሙ ይጨምርበታል። ሊሞት አካባቢ ሲሆን ከዛ ሚስቶቹ ይሰባሰባሉ። ኢብን አባስ አጎቱ ልጅ ይሰባሰቡና ብቻ ከኢትዮጵያ የሄደን መድኃኒት እንስጠው አሉ። ከኢትዮጵያ የሄደ መድኃኒት ለኢትዮጵያ ምን አይነት ጥላቻ እንዳለው አሁን ላሳየ። ከዛ ኢብን አባስ እንደዚህ አለ።

ዲስ ኢዝ ሜዲሲን ውች ውሜን ሃቭ ብሮት ፍሮም ዳት ካንትሪ ሒ ፖይንትድ ኢን ዳይሬክ ሽን ኦፍ አቢሲኒያ። ከዳነ በኋላ ማንነው እሱ ያዳነኝ ብሎ ጠየቀ ማለት ነው። ታሞ እራሱን ከሳተ በኋላ መድኃኒት በግድ እንትን አሉት ማለት ነው። ራሱን አያቅም ነበር። ልክ ሲድን ማነው ያዳነኝ? ይሄ መድኃኒት አለ ከዛ ሀገር የመጣው ነው። ወደ ኢትዮጵያ እያሳየ ወደ አቢሲኒያ እያሳየ ከኢትዮጵያ የመጣ ነው አላቸው ማለት ነው። ኦኬ እንደዛ ብሎ ጠይቃቸዋል። ወን ሂ አስክድ ዋይ ዴ ሃድ ደንዳት ዲስ አንክል ሰይድ ለምን እንደዛ እንዳደረገ ሲጠይቃቸው ልትሞት ስለሆነ እንትን ስለተጎዳ ነው ብለው ይነግሩታል። ከዛ ወዲያ ምን አደረገ እሱ መሰለ፣ ከዳነ በኋላ ሙሉን አንተ አንብበው ለጥፍላለሁ። ሌት ኖ ዋን ስቶፕ ኢን ዲስ ሃውስ አንቲል ዘ ሃቭ ቢን ፎርስ ቱ ቴክ ዲስ ሜዲሲን ኤክሰፕት ማይ አንክል ምን አለ እያንዳንዳችሁ እዚህ ቤት ውስጥ ያላችሁ ሰዎች ይሄንን መድኃኒት ግዴታ እንድትወስዱት አለ። ስላዳኑት ብቻ ተናዶ ማለት ነው። ሙሚና ወዝ ፎርስ ቱ ቴክት ኦልዶ ሽ ወዝ ፋስቲንግ ቢካዝ ኦፍ ደ አፖስቶል ኦዝ ሙሚና የምትባለው ጾም ላይ እንኳ ነበረች፣ ጾሟን እንኳን አስቋርጧት ማለት ነው። ከኢትዮጵያ ሄደን መድኃኒት አብልተው ስላዳኑት ብቻ ከኢትዮጵያ መሆኑ ብቻ እናዶት። ጾሟን አስቋርጦት መድኃኒቱን እሷ እንድወስድ አደረጋት ማለት ነው። መድኃኒቱን እንበላው አደረጋት። ለኢትዮጵያ እንደዚህ አይነት ንቀት ነው ያለው። በእንደዚህ አይነት ንቀት ውስጥ ነው ያለው። ሲሞ ሊሞት እንግዲህ አስበው ታሞ እየማቀቀ ስላዳኑት ብቻ ከኢትዮጵያ የመጣ መድኃኒት መሆኑን ሲያውቅ ያልታመሙ ሰዎችን በግዴታ መድኃኒቱን አበላቸው። እሱን ብቻ አይደለም፣ ጾመኛ የሆነችውን እንኳን አበላት። ከዚህም በላይ መጨመር እንችላለን ንስሐ ግባ። ክርስቲያን ከሆንክ በውሸት አታውራ። ቁርአንን ማዳመጥ። በነገራችን ላይ ቁርአንና ሙዚቃ አንድ ላይ አይሄዱ። አንዱ ካለ አንዱ ይወጣል። ቁርአን ካለ ልቡስ ሙዚቃ ይወጣል። ሙዚቃ ካለ ቁርአን ይወጣል። ቁርአንና ሙዚቃውን አንድ ላይ ላስኬድ ብትላቸው የማይሄዱ የማይሄዱ ነገሮች ናቸው ማለት ነው። ሰላትን በአግባቡ መስገድ ከሰላት አለመዘናጋት። እኔ አብዛኛው ማየው ሰላት እዚህ እየተሰገደ እዛ ቁጭ ብሎ ዲኤስቲቪ ገፍቶ እዛ ኳሱን ይቀጠቀጣል። ከዚህ ሁሉ ኳሱ ኳስ ብጫወት ይሻለው ከሚያይ እንትን ከሚል ከሚያብድ፣ እሱም እንዳያዘናጋው መጫወቱ ግን ከማየት መጫወቱ ይሻላል። አዎ። ያው ከሰላቱ ከአ እንትኑ እንዳያዘናገውኝ እዚህ ጋር አባቱ ይሰግዳል፣ ልሳች ጋር ልጁ ገብቶ ያ እዛ የከሌ ቡድን ጎል ሲያገባ እያለ ይጮኋል። አላህ ይጠብቃን። ይሄ ነው። አላህ ከልብ ድርቀት ይጠብቀን እንላቸዋለን፣ ልባችን የደረቁ ሰዎች ካሉ የእነዚህን መፍትሄዎች እንውሰድ እላለሁ። በጣም የብዙዎቻችን ችግር ነው፣ ቀልብ መድረቅ አይደለም። የዳዋ መድረኮች ላይ ተወዳደር፣ ታውቃለህ። ስንት መድረክ ላይ ተወዳደርክ? ሁለት መድረኮችን የተወዳደርኩት። ይኸውልህ፣ ይሄ ቪዲዮ ብትመለከተው አጅር የምታገኝበት፣ ሼር ብታደርገው አጅር የምትጨምርልህ የኸይር ስራ ቪዲዮ ነው። ስለዚህ ፈቃደኛ ከሆንክ ቪዲዮን በደንብ ሼር ታደርገዋለህ። እኛ ምን ብለን ነው ታምሩን ቁርአን የምናወራው? አንድ ህፃን ልጅ 612 ገልጽ አፈዘ እየተባለ ከዚህ የበለጠ ታምር አለ እንዴ? አንድ ደብዳቤ ሁለት ደብዳቤ ገልጽ ማንበብ ማንችል ሰዎች 612 614 114 አንቀጾችን ቁጥሩንም ቦታውንም እያፈዙ ነው ያሉትና ይሄ ታምር በቂያችን ነው። ስለዚህ እኛ በቁርአን ለዓለም መድረስ አለብን። ቤታችን ቁርአን ካልተቀራበት

ከአላህ ጋር ካለን ግንኙነት እንጂ መረጋጋት የምንችለው ከሱ ከራቅን፣ ሁለት ቅጣቶችን እንቀጣል። የዱንያም ቅጣቱ ታበላለ፣ ትደክማለ፣ ትሮጣለ፣ ትሰራለ፣ ቤት ሰላም የለም። ዋናውን ነገር አስር ዓመት አረብ ሀገር ቆይታ የመጣችና ሁለት ዓመት ቆይታ የመጣች ከህዝቡ ጋር ያላችሁ ቅረፋ አለ። ከዛ ሌላ ስም ይሰጠናል። ለምሳሌ እብድ ናቸው፣ ፊውዝ አቃጥለዋል፣ እስማርት አይደሉም። ይሄ ነፍ ነገር በነገር ላይ እነሱ ስማርት ወርክ ነው የሚሉትን ስማርት ወርክ ወርክ በሷ ስማርት ፎን ነው የጀመሩት። ነገርን ከዜሮ ሳይሆን ከአንድ የጀመሩት በሷ ምክንያት ነው። እሷ ሳትማር ማትሪክ ላይ የተታያየደችውን ትምህርት ስትበቀል በወንድሞቿ ነው የተበቀለች፣ እነሱን በማስተማር እነሱ የራሷት አልቶታል። ምክንያቱም ከነጋቸው ጋራ እሷ የለችም። እኩል አትሄድም። አሁን ስትመጣ እኩል አልዘመነችም። እኩል አታወራም ምናምን። ከዛስ አብረውን እራሱ ለመታየት የሚያፍሩ ሰዎች፣ አረ ከአረብ ሀገር መጣው እንዳቲ ምናምን ናፍ ጊዜ ተብዬ አውቃለሁ።